መጀመሪያ ላይ የደረሰብኝ አካላዊ ጥቃትና መጎሳቆል በአጠቃላይ ያሳለፍኩት ህይወት ህይወት አልነበረም። ሊ ዱጋርድና ቤተሰቦቿ በመስከረም 1990 ከሎስ አንጀለስ ከተማ ወደ ሜድስ ከታዎ ሀይቅ በስተ ደቡብ ወደምትገኘው የገጠር ከተማ ተዛወሩ። ወደዚች ከተማ የመጡት ደህንነቱ የተጠበቀ አካባቢ ነው ብለው በማሰባቸው ነበር። በዚህ ወቅት ዱጋርድ የ11 ዓመት የአምስተኛ ክፍል ተማሪ ነበረች። በአዲሷ ከተማቸው መኖር ከጀመሩ በኋላ ልክ ሰኔ 10 1991 የዱጋርድ እናት ቴሪ የሥራ ቦታዋ ወደ ሆነው የጽሑፍ ማተሚያ ቤት በጠዋት አቀናች። በወቅቱ የ11 ዓመቷ ዱጋርድም የትምህርት ቤት ሮዝ ዩኒፎርሟን ለብሳ የተማሪ ሰርቪሱ የሚጠብቃት ቦታ ለመድረስ አጭር የእግር ጉዞዋን ጀመረች። ዱጋርድም የመንገዷ ግማሽ ላይ ስደርስ አንዲት ግራጫ ቀለም ያላት መኪና ወደ እሷ እየቀረበች መጣች። ዱጋርድ መኪናውን የሚነዳው ሰው አቅጣጫ ጠፍቶበት ለመጠየቅ የቆመ መሰላት። የሆነው ግን ፈጽሞ ያላሰበችው ነበር። መኪናዋን የሚነዳው ፊሊፕ ጋሪዶ የተባለ ሰው የጋቢናውን መስታወት ዝቅ አድርጎ ከፍተና ዱጋርድ ላይ ሽጉጥ ደቀነባት። ይህኔ የ11 ዓመቷ ዱጋርድ በፍርሃት ተንቀጠቀጠች። የሹፌሩ ጋሪዶ ባለቤት ናንሲ ከመኪና ውስጥ ወርዳ መጣችና አፈፋ አድርጋ ጎተታት አስገባቻት። የጋሪዶ ባለቤት ናንሲ ዱጋርድ እንዳትጮህ ፊቷ ላይ ጨርቅ አድርጋ አፏን አፍና ያዘቻት። ከዛም ባልና ሚስቱ ጊዜ ሲያጠፉ በፍጥነት 190 ኪሎ ሜትር ርቀው ከንፉ። ዱጋርድ በድንጋጤ ራሷን ከሳተችበት ስትነቃ ጠላፊዎቿን ባልና ሚስት ያለቻቸው ነገር ቢኖር ቤተሰቦቼ ለእናንተ የሚከፍሉት የማስለቀቂያ ገንዘብ የላቸውምና እባካችሁ ልቀቁኝ ስትል ተማጸነቻቸው። ይሄ ጠለፋ ሲፈጸም የዱጋርድ እንጀራ አባት ዱጋርድ ታፍና ስትወሰድ ከቤታቸው አቅራቢያ ሆኖ በርቀት ተመልክቷል። ዘወትር የሚጓጓዝባትን ብስክሌት ጋልቦ መኪናዋን ሊከተላት ጥረት ቢያደርግም ፈጽሞ አልደረሰባትም። ወደ ትምህርት ቤት አውቶቡስ ሲሄዱ የነበሩ አንዳንድ የዱጋርድ የክፍል ጓደኞችም የዱጋርድን ጠለፋ ባይናቸው ተመልክተዋል። ፖሊስ አንድ ብሎ ምርመራውን የጀመረው ከዱጋርድ የእንጀራ አባት ፕሮቢንና ከትክክለኛ ወላጅ አባቷ ኬንስ ሳይለን ነበር። ምርመራው በእንጀራ አባቷ ፕሮቢን ላይ ሲጠነክር፣ ወላጅ አባቷ ኬንስ ላይተን ወዲያውኑ ነፃ ተባለ። ምክንያቱም ወላጅ አባቷ ኬንስ ላይተን በ1979 ከዱጋርድ እናት ቴሪ ጋር የነበረው የፍቅር ግንኙነት እጅግ ላጭር ጊዜ የቆየ ስለነበር ዱጋርድ ተጠለፈች እስከተባለችበት ቀን ድረስ ልጅ እንዳለው እንኳን ያውቅም ነበር። የዱጋርድም እናት ቴሪ እንደ ወለደችለት አልነገረችውም ነበር። በኋላ የዱጋርድ የእንጀራ አባት ፕሮቢንም በጠለፋው እጁ እንደሌለበት በማሽን ሳይቀር በተደረገ ምርመራ ከተረጋገጠ በኋላ ነፃ ወጣ። ዱጋርድ በጠፋች በሰዓታት ውስጥ የአሜሪካ የመገናኛ ብዙሃን ክሰሱን ዘገቡት። በቀናት ውስጥ በደርዘን የሚቆጠሩ የአካባቢው ነዋሪዎች ዱጋርድን ለማግኘት በየአካባቢው ተበተነው ፍለጋ አደረጉ። ነገር ግን ዱጋርድን አዩ የሚል አልተገኘም። በአስር ሺዎች የሚቆጠሩ በራሪ ወረቀቶችንና ፖስተሮችን በመላው አሜሪካ ላሉ የንግድ ተቋማትና ቤቶች ተበተኑ። ዱጋርድ የምትወደው ቀለም ሮዝ ስለነበር መጥፋቷን ለማስታወስና የከተማው ነዋሪዎች ከዱጋርድ ቤተሰቦች ጎን እንደቆሙ ለማሳየት ከተማዋ በሮዝ ሪፋን ተሸፈነች። ሆኖም አሁንም ዱጋርድ የገባችበት ጠፋ። የዱጋርድ እናት ቴሪ ልጇን በመፈለግ ገንዘቧን ጨረሰች። ከዛም ገንዘብ የማሰባሰብ ጥረቶችን የሚሰራ በዱጋርድ ስም ጄሲ ሆፕ ወይም የጄሲ ተስፋ የተባለ የበጎ ፍቃድ ቡድን አቋቋመች። ጄሲ ላይ የተሰኘ ሙዚቃ፣ ቲሸርቶች፣ ሹራቦችና ቁልፎች ታተመው ለገበያ ቀረቡ። ከዚህም በተገኘው ገንዘብ ተጨማሪ ፖስተሮችንና ከህትመት ጋር የተያዙ ሥራዎች ተከወኑበት። የዚህ ታዳጊ አፈና ጉዳይ ከካሊፎርኒያ አልፎ በመላው አሜሪካ ትኩረት እየሳበ መጣ። በሰኔ 14 1991 በፎክስ ቴሌቪዥን የአሜሪካ እጅግ ሳቢ ትዕይንት የተሰኘ ፕሮግራም ላይ የዱጋርድ ዝርዝር ጉዳይ ቀረበ። የካሊፎርኒያ ፖሊስ ዱጋርድ ያለችበትን ለማግኘት በሙሉ ኃይሌ እየተንቀሳቀስኩ ነው ቢልም ጠብ ያለ ውጤት ሳይታይ በርካታ ቀናት መሽቶ ነጉ። ጠላፊዎቹ ጋሪዶና ባለቤቱ ናንሲ ዱጋርድን ይወሰዷት ከነበረችበት 190 ኪሎ ሜትር ላይ ወደሚገኘው አንቲዎች ከተማ ነበር። እዛ እስከሚደርሱ ድረስ ዱጋርድ ፊቷ በጨርቅ ተሸፍኖ ነበር። ጠላፊው ጋሪዶ ከቤታቸው ጀርባ ማንም ሊገምተው የማይችል ሼድ ገንብቷል። ከዛም ጋሪዶ ዱጋርድን ቢጮኹ ድምፅ በሚያሰማ ሼዱ ውስጥ እጇን በካቴና አስሮ አስገባት። ከፍቻ መልጣለው ብላ ብትሞክር አደገኛ የሰለጠነ ውሻ እንዳለና ምግቡ እንደሚያደርጋት አስጠንቅቋት ዘግቶባት ሄደ። ከዛ በኋላ ዱጋርድ ሙሉ ግንኙነቷ ከጋሪዶ ጋር ብቻ ነበር። ባለቤቱ ናንሲ ኃላፊነቷን ትወታ ሁሉንም ነገር ለእሱ የትችለት መስላለች። ለዱጋርድ ምግብ የሚያመጣላት ራሱ ጋሪዶ ነው። ዱጋርድ ከአንድ ሳምንት በኋላ ጋሪዶ የእጇን ካቴና ፈታላት። የዛን ቀን አንድ ብሎ ጾታዊ ጥቃት ፈጸመባት። ጋሪዶም ፈጽሞ ሳይደረስበት ይህ ተግባሩ በቋሚነት ቀጠለ። ካፈናዋ ካንዶር ተኩል በኋላ ጋሪዶ እንደገና የዱጋርድ እጅ ላይ ከአቴና ጠለቀና ከሼድ ውስጥ አውጥቷት እዛው ግቢ ውስጥ ወዳለ ወደ ሌላ ድንኳን አዛወራት። ዱጋርድ ከነገ ዛሬ ይደርስልኛል ብላ በጉጉት የምትጠብቀው ፖሊስና ሌላው ማኅበረሰብ ላጋንንቶች ሰጥቷት ችላ እንዳሏት ተሰማት። ዱጋርድ ያኔ የጋሪዶ ባለቤት ናንሲ አይኗን አስራ ስለያዘቻት በመልክ አታውቃትም። ቤቱ ውስጥ አስገብቶ አይኗን የከፈተላት ጋሪዶ በመሆኑ ናንሲን አላየቻትም። ዱጋርድ ወደዛ ከተወሰደች ከሰባት ወራት በኋላ ጋሪዶ ለመጀመሪያ ጊዜ ባለቤቱ ናንሲን አስዋወቃት። ናንሲ ዱጋርድን ወዳለችበት ክፍል ስትመጣ ቸኮሌትና ውተት ይዛላት ነበር። ናንሲ አይኖቿ ላይም ባየቀረረ ይቅርታ ጠየቀቻት። ዱጋርድ ከናንሲ ፊት ላይ ያን አይነት ርኅራኄ በማየቷ መጠነኛ መጽናናት ቢሰጣትም በኋላ ግን ራሷ ናንሲ ከጋሪዶ ያልተናነሰች ክፉ ሴት እንደሆነች ትናገራለች። ናንሲ በቀናት በብርድና በተለያዩ የጭካኔ ተግባራት ዱጋርድን ታሰቃይ አስጀመር። ናንሲ ከባሏ ጋሪዶ ጋር ላለባት ችግር የመጀመሪያ ተጠያቂ ራሷ ዱጋርድን አደረገቻት። ዱጋርድ እችን ሴት ስትገልጻት እጅግ ክፉና ጠማማ ሴት ትላታለች። ጋሪዶ የዱጋርድ ጠላፊ እንደሆነ ሳይታወቅ በአደንዛዥስ ወንጀል ተጠርጥሮ በቁጥጥር ስሩ አለ። ከዛም በተደረገበት ምርመራ የእውነትም የአደንዛዥስ ተጠቃሚ ሆኖ ተገኘ። እናም መሰንበቻውን እስር ቤት አደረገ። ይህኔ ዱጋርድን የመቆጣጠሩን ሥራ ባለቤቱ ናንሲ ተረከበች። በአጭር ጊዜ ውስጥ ጋሪዶ እንደገና ከእስር ተለቀቀ። የነጋሪዶ ጎረቤት የሆነው ፓትሪክ ማኳይዶ ከጊዜ በኋላ ለመገናኛ ብዙሃን እንደተናገረው ዱጋርድን በነጋሪዶ ጓሮ በተከለለ አጥር ውስጥ እንዳያት ያስታውሳል ስሟን ጄሲ በሚለው እንደነገረችውና ይህኔ ጋሪዶ ከቤት ተስፈንጥሮ ወጥቶ ወደ ቤት እንዳስገባት ያሳውሳል። ፓትሪክ ማኳይዶ ልጅ ስለነበርኩ ምንም የጠረጠርኩት ነገር አልነበረም ብሏል። ለዛች ለሰከንድ ክስበት ዱጋርድ ከሌላ ልጅ ጋር በማውራቷ ስጋት ያደረበት ጋሪዶ በማግሱ 24 ሜትር ከፍታ ያለው አጥር ገነባ። ይህኔ ጋሪዶ ዱጋርድ ከማንም ጋር እንደማትገናኝ እርግጠኛ ሆኖ፣ ከታገተች ለመጀመሪያ ጊዜ ግቢ ውስጥ እንድትንቀሳቀስ ፈቀደላት። ዱጋርድ በዚህ ጊዜ ጥርሷን ብትታመምም ወደ ሐኪም ቤት እንድትሄድ አልተፈቀደላትም። ዱጋርድም ቤተሰቦቿ መሆኑ ፖሊስ ሳይደርስላት ጊዜው ነጎደ። ሳይታሰብ ታግተ ወደዛ ከመጣች ሶስት ዓመታት ተቆጠሩ። ልክ በሦስተኛ ዓመቷ ማለትም 13 ዓመት ሲሞላት እርግዝና ተፈጠረ። ሁኔቷን በማየት ማርገዟን የነገሯት ጋሪዶና ባለቤቱ ነበሩ። ከዚህ በኋላ ዱጋርድ መጠነኛ እንክብካቤ ይደረግላት ጀመር። ከዛ በኋላ ዱጋርድ ጾታዊ ግንኙነትና እርግዝናን ያላቸውን ትስስር ያወቀችው በቴሌቪዥን ነበር። ልክ በ14 ዓመቷ ሴት ልጅ ወለደች። ከወለደችም በኋላ የጋሪዶ ጾታዊ ጥቃት አሁንም አልቆመም። በተለይም አደንዛዥ እፅ በወሰደ ጊዜ ደግሞ ሁሉም ነገር ይከፋል። ዱጋርድ የናፈቀችው የህግ አካል እንደ ሰማይ ራቃት። አሁንም በከፋ መከራ ውስጥ ሕይወቷን መክፋት ቀጠለች። እንደገና ከአራት ዓመታት በኋላ እንደ አውሮፓ አቆጣጠር ኅዳር 13 ቀን 1997። ዱጋርድ በ17 ዓመቷ ሁለተኛ ሴት ልጇን ወለደች። ስለ ልጅ አስተዳደግ ከቴሌቪዥን በተማረችው መሰረት ልጆቿን በሚገባ መንከባከብ ጀመረች። ግቢ ውስጥ አበቦችን በመትከልና ልጆቿን ፊደል በማስቆጠር የታጋችነት ስሜቷን ለመቋቋም ጥረት ማድረግ ጀመረች። አንድ ቀን ጋሪዶ የሚስቱ ናንሲ ስሜት ለመጠበቅ የዱጋርድ ልጆች ናንሲ እናታቸው እንደሆነችና ዱጋርድ ደግሞ ታላቅ እህታቸው እንደሆነች እንድታስተምራቸው ለዱጋርድ አስተነቀቃት። በኋላም የዓይን ምስክሮች እንደ ገለጹት ከጋሪዶ መኖሪያ ጀርባ ካለው ጓሮ ሁለት ድንኳኖች ውስጥ ሼዶች፣ እንዲሁም የጊዜያዊ ካምፕ የመሰሉ የሻወር ቤትና የመጸዳጃ ቤቶችን ባካተተ ቦታ ላይ ብዙ ጊዜ ሁለት ሕፃናት ሲጫወቱ እንደሚታዩ ተናግሯል። ቦታው በረጃጅም ዛፎችና ሁለት ሜትር ከፍታ ባለው ግንብ ታጥሯል። የዱጋርድ በጊዜው አለመገኘት ላይ የካሊፎርኒያ ፖሊስ ቸልተኝነት ትልቅ ድርሻ ነበረው። ጠላፊዎቿ አርቀው ሳይወስዷት በፊት የመያዝ በርካታ እድሎች ቢኖሩም የካሊፎርኒያ ፖሊስ ሳይጠቀምበት ቀርቷል። ፖሊስ ሳይጠቀምባቸው ከቀሩት እድሎች መካከል በሚያዝያ 22 1992 ዱጋርድ ከተጠለፈች አንድ ዓመት ባልሞላ ጊዜ ውስጥ አንድ ሰው ከጋሪዶ ቤት በ3 ኪሎ ሜትር ርቀት ላይ በሚገኝ የነዳጅ ማደያ ውስጥ የዱጋርድን ያፋልጉኝ ፖስተርና ራሷ ዱጋርደን ማዲያው ጋር በቆመ መኪና ውስጥ ስለማየቱ ለኮንትራ ኮስታ ክፍለ ግዛት ሸሪፍ ዲፓርትመንት በመደወል ሪፖርት አድርጎ ነበር። ፖሊሶቹ ግን ቦታው ላይ ዘግይተው በመድረሳቸው መኪናዋ ከአካባቢው ተሰውራለች። ፖሊስ የመኪናዋ ተብሎ የተገኙ የታርጋ ቁጥር በሕጋዊነት የተመዘገበ አልነበረም። ከዛ በኋላ ፖሊሶቹ ጉዳዩን አልተከታተሉትም። ሌላ የፖሊስ ክፍተት የነበረው አጋጣሚ ደግሞ እንደ አውሮፓ አቆጣጠር በ2006 ከጋሪዶ ጎረቤቶች አንዱ 911 ላይ በመደወል ከጋሪዶ ቤት ጀርባ በሚገኙ ድንኳኖች ውስጥ አንዲት ሴት ከልጆቿ ጋር እንደምትኖርና ጋሪዶ ሳይኮቲክ እንደሆነ ወይም የጾታዊ ጥቃት የማድረስ ችግር ያለበት ሰው እንደሆነ አሳወቀ። ይህንንም ጥቆማ ተከትሎ አንድ ምክትል ሕግ አስከባሪ ወደ ጋሪዶ ቤት በመምጣት ከጋሪዶ ጋር ለ30 ደቂቃዎች አወሩ። ዘመዶቹም እንኳን ቢሆኑ ሰዎችን ከቤት ውጭ በድንኳኖች ውስጥ እያኖረ ከሆነ የሕግ ጥሰት እንደሆነና እንዲያስተካክል ነግሮት ብቻ ከቤቱ ጀርባ ያለውን ጉድ ሳይመለከት ጎትቶ ሄደ። አሁንም ሌላኛው አጋጣሚ እንደ አውሮፓ አቆጣጠር ኅዳር 4 ቀን 2009 የካሊፎርኒያ የዋናን ኢንስፔክተር ጽፈት ቤት በካሊፎርኒያ የእርምትና የማገገሚያ ዲፓርትመንት ለዱጋርድ ያለመገኘትና ለዓመታት መታፈን አስተዋጽኦ ያደረጉ ጉድለቶችን የሚዘረዝር ዘገባ ወጣ። የዘገባው ዝርዝር እንዳስረዳው ወንጀለኛው ጋሪዶ በፖሊሶች ስህተት ዝቅተኛ ግምትና አነስተኛ ክትትል ብቻ እንዲደረግበት ሆኗል። የፖሊስ ዲፓርትመንቱ ከስህተቱ የመነጩ ሌሎችንም ጉድለቶችን ይፋ አደረገ። በቀረበው ሪፖርት ላይ ጋሪዶ ከዚህ በፊት ተከሶባቸው በነበሩ ሁለት ሴቶች ላይ ባደረሰው ጾታዊ ጥቃትና አካላዊ ጉዳት በይቅርታ ከስር ከተለቀቀ በኋላ በሚደረግበት የፖሊሶች ክትትል ወቅት በቤቱ አንዲት የ12 ዓመት ልጅ በመታየቷ ስለ ልጅቷ እንዲያብራራ ጋሪዶ ተጠይቆ ነበር። ጋሪዶ ግን የወንድሜ ልጅ ነች ሲል ምላሽ ሰጣ። ሰጠ ያቺ ልጅ ዱጋርድ ነበረች። ችግሩ ግን ፖሊስ በትክክልም የወንድሙ ልጅ ነች የሚለውን ለማረጋገጥ ምንም ሙከራ ለማድረጉን በሪፖርቱ ላይ ቀርቧል። ዱጋርድ ልጆች ከወለደች በኋላም እንኳን የፖሊስ መኮንኖች በጥርጣሬ የጋሪዶ መኖሪያ ቤት ከአንድም ሁለቴ ተመላልሰው ፈትሸዋል። ነገር ግን ከቤቱ ጀርባ ድንኳኖች ይኖራሉ ብለው ስላልጠረጠሩ ወደ ጓሮ ሳይገቡ ወጥተው ሄዱ። እንደ አውሮፓ አቆጣጠር ነሐሴ 4 ቀን 2009 ጋሪዶ ድንገት ብድግ ብሎ ወደ ኤፍቢአይ የሳን ፍራንሲስኮ ቢሮ ሄደና ጾታዊ ወንጀሎችን በተመለከተ ያሰፈራቸውን ሀሳቦች የያዘ ባለ አራት ገጽ ጽሁፍ ሰጣቸው። የጽሁፉ ጭብጥ ከዚህ በፊት ለፈጸማቸው ወንጀሎቹና ለባህሪ ችግሮቹ መፍትሄ እንዳገኘ ይጠቁማል። በጽሁፉ ላይ እንዴት ያፈነገጠ ባህሪውን እንዳስተካከለና ለእሱ አይነት በጾታዊ ወንጀሎች ውስጥ ተዘፍቀው ለሚቸገሩ ግለሰቦች እንዴት ከችግሩ መውጣት እንደሚችሉ ያብራራል። እዚህ ጋ ጋሪዶ ራሱ ወንጀለኛ እንደነበረ እየገለጸ ያለው በዱጋርድ ጠለፋ ሳይሆን ከዚህ በፊት አግብቶ ጥቃት ባደረሰባት የሁለተኛ ደረጃ ተማሪዋ ክርስቲን መርፊንና ጠልፎ ወስዶ ያስገድዶ መድፈር ወንጀል ፈጽሞባት በነበረችው የ5 አመቷ ካትሪን ከለዋይንን በተመለከተ ነው። ጋሪዶ በዱጋርድ ጠለፋ እንዳይጠረጠር አስቀድሞ ካለፉት ወንጀሎቼ ተምር ያለው እያለ ነው። ሰውዬ የዛኑ ቀን ከኤፍቢአይ ቢሮ ወጥቶ ከዱጋር የወለዳቸውን ሁለት ሴት ልጆቹን ይዞ ወደ ካሊፎርኒያ ዩኒቨርሲቲ በርክ ላይ ተጉዞ የግቢውን ፖሊስ ቢሮ ጎበኘ። ከዛም ስለ በጎነት አንድ ፕሮግራም በግቢ ውስጥ ማዘጋጀት እንደሚፈልግና ፍቃድ እንዲሰጠው ጠየቀ። የዩኒቨርሲቲው የልዩ ዝግጅት ኃላፊ ከሆነችው ሊዛን ካምቤል ጋር ቁጭ ብለው አወሩ። ታዲያ ሲያወሩ ጋሪዶ አንዳች ትክክል ያልሆነ ባህሪ እንደሚታይበት ሊዛ ካምፔል ተገነዘበች። ይዟቸው የመጣው ሁለት ሴት ልጆች ፀሐይ አግኝተው እንደማያውቁ መገርጣታቸውን አስዋለች። በዛ ላይ ምንም ደስታ አይታይባቸውም። እንደውም ፊታቸው ላይ ኩርፊያ ይነበባል። ሊዛን ካምፔልም ጋሪዶን በቀጣዩ ቀን ተመልሶ እንዲመጣ ቀጠሮ ሰጥታ አሰናበተችው። ጋሪዶ ስሙና አድራሻውን ትቶላት ወጥቶ ሄደ። ወዲያው የጋሪዶ እግር እንድ ወጣ የፖሊስ ኦፊሰሩ አሊ ጃኮብስ የጋሪዶን ስም በመጠቀም የጀርባ ምርመራዋን ስታደርግ ጋሪዶ ባፈናና በአስገድዶ መድፈር ወንጀል የተመዘገበ ወንጀለኛ መሆኑንና በይቅርታ ቢፈታም የተጣሉበትን ገደቦች በተደጋጋሚ በመጣስ ለእስር የተዳረገ መሆኑንም አወቀች። በፀሐይ ጦት ከልጆቹ ፊት መገርጣት ባለፈ የልጆቹ ያልተለመደ ሁኔታም ሰውየውን እንድትጠራጠሩ አደረጋት። በማግሱ ጋሪዶ ሁለት ሴት ልጆቹን ይዞ በቀጠሩ ሰዓት ደረሰ። ኦፊሰሩ ወይ ሊጃኮብ በድጋሜ በድጋሜ ሰውየውንና ሴት ልጆቹን ለማጥናት ተገኘች። ከዛም አንድ ትክክል ያልሆነ ነገር እንዳለ ጥርጣሬዋን በማጠናከሩ እንቅስቃሴውን ለሚከታተሉትና በይቅርታ ለለቀቁት የህግ አካላት ወደ ውስጥ ገብታ የድምፅ መልእክት ላከች። የሊጃኮብን መልእክት ከሰሙ በኋላ ሁለት ፖሊሶች የዛኑ ቀን ወደ ጋሪዶ ቤት በመኪና ሄዱ። ጋሪዶን በካቴና አስሮ ቤቱን ሲፈትሹ ቤቱ ውስጥ ያገኟቸው ባለቤቱን አንሲና አዛውንት እናቱን ብቻ ነበር። ፖሊሶቹ ጋሪዶን በመኪና እየወሰዱት እያለ ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌ የወሰዳቸው ሁለት ሴት ልጆች የዘመር ልጆች እንደሆኑና ወደዛ የሚወሰዳቸው ከወላጆቻቸው ፍቃድ በማግኘቱ እንደሆነ ነገራቸው። ምንም እንኳን ጋሪዶ ያኔ በይቅርታ ሲለቀቅ ከ25 ኪሎ ሜትር በላይ ርቆ እንዳይሄድ ገደብ ተጥሎበት ነበር እሱ ግን ካለበት 40 ኪሎ ሜትር ወደሚርቀው የካሊፎርኒያ ዩኒቨርሲቲ ልጆቹን ይዞ ሄዶ ነበር። ጋሪዶ በዚህ ከተፈቀደለት ርቀት በላይ በመጓዙ ጥፋተኛ አልተባለም። ወደ ቤቱ እንዲሄድ ፈቀዱለትና በማግሱ ግን ዩኒቨርሲቲ ይዟቸው የሄዳቸውን ሴት ልጆችንና ቤተሰባቸውን ይዞ እንዲመጣ አዘዙት። ጋሪዶን በማግሱ ባለቤቱ ናንሲን አሊሴ የሚል አዲስ ስም ያወጣላትን ዱጋርድንና ሁለቱን ሴት ልጆቹን ይዞ ቀረበ። ፖሊስ ሁሉንም ይጠይቃቸው ጀመር። ዱጋርድ የውሸት ስሟና ሊሳን ሳታሰባብል ሁለቱ ሴት ልጆች የእሷ መሆናቸውን ገለጸች። የይቅርታ ቢሮ ፖሊስ እዛው መታወቂያቸውን ለማጣራት ሞከረና በመጨረሻ ጋሪዶ ላይ ምርመራዎች እንዲደረጉበት ወደ ኮንኮርድ ደውሎ ፖሊስ ጠራ። የኮንኮርድ ፖሊስ ሳጅን የይቅርታ ቢሮ ሲደርስ ጋሪዶ ዱጋርድን ጠልፎ በመውሰድ የአስገድዶ መድፈር እንደፈጸመባት ለ18 ዓመታት እሱ ጋር እንደቆየችና ሁለቱ ሴት ልጆችም የእሱ እንደሆኑ አመነ። ከዚህ በኋላ ዱጋርድ ስሟ አሊሳ ሳይሆን ትክክለኛ መጠሪያዋ ጄሲሊ ዱጋርድ እንደሆነች ገለጸች። በኋላ ላይ ዱጋርድ በተደረገላት የህክምና ምርመራ የስቶኮልም ሲንድረም ምልክት እንደታዩባት ተገልጿል። ስቶኮልም ሲንድረም ማለት ሰዎች በሂደት የአጥቂዎቻቸውን ወይም የአጋቾቻቸውን ጥቃት መለማመድና በአዎንታዊ መመልከት ማለት ነው። የዚያን ቀን ጋሪዶና ባለቤቱ ናንሲ በቁጥጥር ስር ዋሉ። የኤፍቢአይ ልዩ ወኪል ዱጋርደን ከእናቷ ቴሪ ጋር በስልክ አገናኛቸው። በነሐሴ 27 2009 ዱጋርደንና እናቷ ከ18 ዓመታት በኋላ በድጋሜ ተገናኙ። ጋሪዶና ባለቤቱ ናንሲ በቁጥጥር ስር ከዋሉ በኋላ ፖሊስ ሌሎች ወንጀሎችም ተፈጽመው እንደሆነ በሚል ቤትና ጓሯቸውን ከመበርበር ጀምሮ ከፍተኛ ምርመራውን አደረገ። ከዱጋርድ ጋር ከተያዘው ወንጀል ውጪ ሌላ ፍንጭ አላገኘም። የካሊፎርኒያ ግዛት ዱጋርድን አንቺን ለማግኘት ፖሊስ ኃላፊነቱን አልተወጣም በሚል ይቅርታ ጠይቆ የ20 ሚሊዮን ዶላር ካሳ ክፍያ ፈጸመላት። ዱጋርድ ግን በዚህ አልተመለሰችም። በዩናይትድ ስቴትስ ዲስትሪክት ፍርድ ቤት በሰሜን ካሊፎርኒያ ቅርንጫፍ ዲስትሪክት ፍርድ ቤት ላይ ክስ መሰረተች። የክሷ ጭብጥ ደግሞ ጋሪዶ ከዚህ በፊት ለፈጸማቸው ወንጀሎች በብዙ ገደቦች በይቅርታ ከተለቀቀ በኋላ የለቀቁ አካል ተገቢውን ክትትል ባለማድረጉና ለምሳሌ ጋሪዶ አደንዛዥስ በመጠቀም የገደብ ጥሰቶችን ሲፈጽም ወደ እስር ቤት ተመልሶ መግባት ሲኖርበት ያ ባለመደረጉ እኔ ላይ ጠለፋ ተፈጽሟ አላለች። ፍርድ ቤቱ ግን ከሷ ጋር ከተገናኙ ወንጀል ውጪ በሌሎች ወንጀሎች ላይ እሷ መክሰስ እንደማስችል ገልጾ ክሷን ውድቅ አደረገባት። የጋሪዶና የባለቤቱ ናንሲ የፍርድ ቤት ክርክር ከሁለት ዓመት በላይ ከተደረገ በኋላ ጋሪዶ 431 ዓመት ወይም የዕድሜ ልክ ስርዓት ሲፈረድበት ባለቤቱ ናንሲ ደግሞ የ36 ዓመት እስር ተላልፎባታል። ናንሲ ግን የባህሪ ለውጥ ካሳየች በ2029 ከ20 ዓመታት እስር በኋላ ማለት ነው በይቅርታ እንድትፈታ በፍርዱ ላይ ተጠቅሷል። ዱጋርድ በዚህ የፍርድ ሂደት ላይ አልታደመችም። ጋሪዶ ዱጋርድ ከ11 ዓመቷ ጀምሮ ለ18 ዓመታት በለጋ እድሜዋ መሸከም የማስችለውን መራራ ሕይወት እንድትገፋ አድርጓታል። ዱጋርድ በነሐሴ 2009 ከተገኘች በኋላ የአካባቢው የኮንትራ ኮሳ ሸሪፍ ዋረን ይሮፕ የህጉ ክፍል ላልተወጣው ግዴታ ዱጋርድንና ቤተሰቦቿን ይቅርታ ጠይቋል። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም